አይ ዝና ይቅርብን፣ ችግር ስለሚፈጠር እኛ ዝም ብለን ሞገስን ብንከታተል ይሻለናል። የለብንም። እናሱ ስከተለ ሚስቴ አርግዛት ሁለት ያንን ነው። እና ምን እናድርግ? እሺ ሄደንስ እና ብርኩ ያሉበት እንዴት ይነግሩናል? አዎ ላይ ይነግሩን ይችላሉ፣ ግን መገናኘታቸው ስለማይቀር መሄድ አለብን። በረኪና ጠጥታለች ምናምን የሚባለው ነገር ሰምቼ ነው ለምን እጠጣለሁ ምን ጎሎብኝ ነው የምጠጣው ብላ አላስፈላጊ የሆነ ንግግር አትናገር። ስማኝ የማወራውን አንተ አትመርጥልኝም እሺ አንተ እኮ ትሻለህ ምንም አቅም ባይኖር ልብ አለ ኧረ እባክህ ኧረ እባክህ ብሩ ዘራፍ ዘራፍ አካኪ ዘራፍ ዘራፍ ዘራፍ ብሩኬ ወንድ አውሬ ሲሆን አንፈራፈረው ትልቁን ዝሆን የማንም በሬ የሚፎክረው ያራድዬ ልጅ

የምሳሌ ድራማ ፍልሚያ እንደቀጠለ ነው። ብሩክ እንግዲህ ምሳሌን አሳክሞ ተመልሶ ዛሬ ሁላቸውንም እየተፋልማቸው ይገኛል ማለት ነው። እነሱም አስበው ነበር፣ ነገር ግን ብሩክ ልጁን አሳክሞ ተመጣ፣ አይለቀንም፣ ይገልናል፣ ይበቀልናል እያሉ ነበረው ማለት ነው። እንግዲህ ዛሬ እንደተለመደው እንደ በፊቱ ልጁ ለልጁ ሲል ራሱን ዝቅ አርግቶ ዝም እንዳለው ዝም ይለኛል ብሎ ሞገስን ሲያጣ ብሩክ ሊፋለም ሄዶ ነበረ ብሩክ ብሩ ግን ዝናን በቃኝ እስከሚል ድረስ በመሬት ላይ አንድ ባሉ ደብድቦታል ማለት ነው። ሞገስም አምልጧል አልተያዘም ማለት ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቡ ሁላችሁን ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ በዝ ተረፍረፍ ይበልልኝ። ለቻናሌ የአዲሱ ናቸው ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ ላይክ፣ ሀሳብ አስተያየት የምታደርጉላችሁም ከልብ አመሰግናለሁኝ ማለት ነው። እንግዲህ ምሳሌ ድራማ ተወዳጅና ደስ የሚል ልብ አንጠልጣይ ድራማ ነው ማለት ነው። እንግዲህ ባለፈው ሳምንት ያቆም ነው። ሞገስ፣ ብሩክ እና ዳጣ ቀጥረውት እየሄደ ነበረ። ነገር ግን ተደብቆ እየተከታተለ ባላ ጊዜ እንግዲህ እናንተ ጠላቶቻችን አስከትላችሁ እንደመጣችሁ ዙሪያችሁን ቃኙ፣ ዞር ዞር በሉና ብሏቸው ነበረ። እሱ ግን ያንን ያላቸው ዝናና መሀሌትን አይቶ ሳይሆን እንግዲህ ከብሩክ ጋራ ከሆነ የመጣችው አልሄድም ብሎ እሱን ቼክ ለማድረግ ነበረ። መጨረሻ ላይ ግን የሄዱት ከብሩክ ጋራ ከሆነ ስለሆነ የሄደችው አይቶ አንቺ ድጋሚ ልታ ሲዥኖይ ብሩክን ይዘሽ የመጣሽው በይ ወይ በይ በይ ለማንቻውም ይቅርታ፣ እኔ ተመልሼ እጃለሁ ወደቤቴ በማለት እንግዲህ ከዝና ዝናም ከመሀሌት ጋር እንግዲህ እነሱን ፍለጋ ዞር ዞር እያለ ነበረ። ብሩክ እንግዲህ እሱን ይቅርታ ለመጠየቅ ከዳጣ ጋር እየጠበቀ ነበረ። እሱ ግን ተደብቆ ተነሱ፣ ዙሪያቸውን ቃኙ፣ አይታይታ አድርጉ ብሏቸው ነበር። ዙሪያቸውን እየቃኙ እያሉ እንግዲህ ከብሩክ ጋራ እንደሆነች ያየና ምን ልትሆኝ ነው? ብሩክን አስከትለሽ የመጣሽው ድጋሚ ደግሞ ልታስይዥን ወይ ምናምን ብትለው እንግዲህ እሱ እንደ እሱ ይቅርታ ሊጠይቅህ ነው ምንድነው፣ አንተ አመራህል ወይ ይቅርታ አድርግለት እንጂ ብትለውን፣ በይ በይ እንደዚህ አይነት ወሬ እኔ አይመቸኝም ስለዚህ እኔ ተመልሼ ሄጃለሁ ቸው በማለት እንግዲህ በስልክ ደውሎ አውርቷት ወደ ቤቱ ተመልሶ ሄዷል ማለት ነው። ብሩህ ግን ምንድነው በቃ በጣም ተቀይሞኛል ማለት ነው በማለት እንግዲህ በቃ እንዴት ማድረግ አለብኝ ቀስ ብዬ ታረቀዋለሁኝ። እያ ላይ ግን ወደ ቤታችን እንመለስ ወይም እንድረስበት አካባቢያችን ደርሶ ከሆነ በማለት እንግዲህ ቶሎ ቶሎ እየሄዱ ነበረ። ሊደርሱበት አልቻሉም። ነገር ግን ማህሌትና ዝና ዝናም እየተከታተሏቸው ነበረ። ሞገስ ሊያገኙ አልቻሉም። ነገር ግን ተከታተላቸው ተብሎ የተቀጠረው ሰውዬ ብሩክ እና ዳጣ ያሉበትን ቦታ ነግሯቸዋል። ስለዚህ ከሞገስ ጋራ መገናኘታቸው አይቀርም ብሎ ለመሀሌትም እየደወለ እየነገራት ነበረ። ነገር ግን ሞገስ አልመጣም፤ ከነሱ ጋር ሳይገናኝ ስለተመለሰ ሊያገኙት አልቻሉም ማለት ነውና። እንግዲህ የለም፣ እሱ እስካሁን ጠብቀው ወቅቷቸው ወደ ቦታ ቤታቸው ተመልሰው እየሄዱ ነው ብሎ ለማሌት ሲነግራት እንግዲህ እሷም እንዴት ይሄ መናጢ ሰውዬ እኔ ዛሬ ነገ እያልኩ ሚስቴን አስረግዞ እስከሚያስወልድ ነው እንዲህ የምጠብቀው ባይሆን የጄ ብሩ ከነፋ ለመዋለው እያለ ይገኛል ማለት ነው ነገር ግን ቢቅርብህ ብሩክ እልህኛ ነው ይበቀለናል፣ ብለው ነበር ማህሌት። እኔንም ከዚህም በፊት በቀልሻለሁ ብሎኛ ሊበቀለኝ ይችላል፣ ና እባክህ የቅረብን ዝና እያለችው ነበር። እሱ ስር አትን በቅ ባክሽን ከኔ ጋ ሆኖ ፍርሃት ምናምን የለም ዘንበለሽ በለሽ ተከታይኝ ያላት ማለት ነው። ነገር ግን እንግዲህ መንገዱን እያቋረጡ እየሄዱ ተገናኝተዋል ማለት ነው። ቢገናኙም እንግዲህ ብሩክም በፊት ለልጁ ሲል እግራቸው ላይ እየወደቀ እየለመናቸው ሲመቱትም፣ እየተመታ ልጄ ማሳከም አለብኝ፣ እነሱን መትቼ እስር ቤት መግባት መበስበስ አልፈልግም፣ ስለዚህ ይምቱኝ እያለ እንግዲህ ዝም እያለ ነበር በፊት አሁን ግን ልጁን አሳክሞ ተመልሷል ስለሆነ እንግዲህ ብሩክ የጀግና አባት ተምሳሌት ነው እንግዲህ ዝና ተጋፍጦታል ማለት ነው ፊቱ ሄዶ እሱ ምን ፈልገህ ነው ምንድን ነው የምትከታተልን አንተ ሰውዬ ከኛ አታርፍም ወይ ብሎት ነበር ብሩክም እሱም እንግዲህ ያንን ሞገስ የሚባል ጓደኛ ካለበት አውጣና ንገረኝ ያለበትን ንገረኝ ያለው ማለት ነው ምንድን ነው የምትፈልገው ከሱን ያለው እሱ ወደ ጓደኛ እሱ ለልጁ ብሎ ነው አይደል አንተም ደግሞ ለእኔ ብለን የተቀየምከው እኔ ደግሞ አሁን ደህና ነኝ። እንት አስከፍቶኛል እኮ ላይ ራስን በሱ ቦታ አድርገህ ይኸው ደግሞም ትክክል ነበር። ምንድን ነው ትክክል ምኑ ላይ ትክክል የሆነው አንቺን ለዝና አሳልፈው መስጠቱ ነው ትክክል? ነገር ግን በመጨረሻ እንግዲህ ተፋልሞታል ማለት ነው። እንግዲህ ብሩክም ተው እረፍ እያለሁ ነበር እሱም ለምትናገረው አነጋገር ተጠንቀቅም እያለው ነበረ። ብሩክ ግን እኔ የምናገረው አነጋገር አንተ አትመርጥልኝም እያለው ነበረ። ስለዚህ ንገረኝ ሞገስ ይህን ያለው ቢለውም እሱም እንግዲህ አላቅም ብያለው አላቅም። እንዴት ነው ማታቆ ብሎ እንግዲህ ይመተዋል ማለት ነው። ዝና ብሩክም ብሩክም እንግዲህ ወድቆ ነበረ። ሲወድቃ ይበቃ የሆነ ነገር የልጁን ደስታ ተደስቶ ሳይጨርስ እያልን ነበር። ነገር ግን ጎንበስ ብሎ ተ እንግዲህ ባት ነግረኝ እገልሃለሁ ሲለው እንግዲህ በቴስታ ብሎ ዝና ዘርሮታል ማለት ነው። እንግዲህ ዝና ጉራ ብቻ እንደሆነ በዚህ ተረድተናል ማለት ነው። ዝና እንደ ስሙ ዝና ብቻ ነው ጉራ ብቻ ነው የሚታይበትና እንግዲህ ዛው አፈር ድቤስ ከሚገጥ ድረስ ደብድቦታል ማለት ነው። ብሩክ እሱም እንግዲህ እባክህ ይሞት ይባል እባክህ፣ ራሱም ፍንክት ነው፣ በቅርቡ ነው የተሳፋው ብሉ ላይ የፈነከተችው ነው እንግዲህ የተሳፋው መሆኑና እያለች ነበር፣ እየለፈለፈች ነበር ማህሌት ማለት ነው። ዳጣ ግን በለው እያለች እንግዲህ እየሸለለች ነበረ። እንግዲህ ዘራፊ የጀግና ልጅ እያለች ብሩክ ጀግና ዘራፊ እያለች እንግዲህ እየሸለለች ነበረ። እንግዲህ ዘራፊ እያለችለት ነበረ። እንዲሁም ድንጋይ ይዛ እስቲ ቀናበል እስቲ ንቅኸው ቡራን እዚሁ ነው ምደግምክ እያለች ተው ይሞት በአል እንደዚሁም እያለች እንግዲህ ማህሌት ለመናገር ትንፋሿን ለማውጣት ራሱ በጣም ፈርታለች እንግዲህ ማለት ነው። ከዚህም በፊት የመጣችው ራሱ ከበፊቷ እየመጣ እንግዲህ እስከሚያልፍ ድረስ ነው ለካ ዝም ያለኝ እንጂ ዘእኔን ይገለኛል እንግዲህ በማለት ሽምቅቅ ብላ ቆማለች ማለት ነው። እንግዲህ ምድር ጠባታለች ለሷም እንግዲህ ምንም መናገር አልቻለችም። እባክህ ይሞት ባህል ማለት ብቻ ነው እንጂ ማለት ነው። እንግዲህ እሱን እዛ ጥሎ ቀጥቅጦት እንዳይነሳ አርግቶት እሷንም አንቺ ሴትዮ ከህይወቴ ተራቂ፣ እንደሆነ ከህይወት ተራቂ ከህይወቴ የማትሪቅ ከሆነ እኔ በራሴ መንገድ አረቅሻለሁ ከእንግዲህ እኔ ብሄርኩበት እንዳትዞሪ አርባ ክንድ ራቂ ከህይወቴ ብሎ አስጠንቅቋታል ማለት ነው። እሷም እሺ እሺ ብላለች። ብሩክም እንግዲህ ወደ ቤቱ አምርቷል ማለት ነው። ሉላም እንግዲህ ሞገስን ለምንድን ነው ይቅርታ ያላደረክለት? እሱ እኮ ብዙ ነገር ይቅርታ እርግቶልህ ሊሆን ይችላል። ስለዚህ አንተም ይቅርታ ማድረግ ነበረብህ እያለችውና እሱም እንግዲህ ተሳሳትኩ እንዴ ተሳስቻለሁ እያላት ነበረ። አዎ ተሳስተሃል። ስለዚህ ይቅርታ ማድረግ አለብህ። እሱ ትክክል ነው አልተሳተም ትክክል ነው። አሳልፎ እየሰጠኝ አልተሳሳተም። ያው አየህ፣ እኔን አሳልፎ ባይሰጠኝ ኖሮ ዛሬ ልጁ አትድንም ነበረ፣ ግን ልጁ ድን አለታለይ እኔም ከአንተ ጋር ነኝ ያለው ታሁን በህይወት ስላለው ስለዚህ አልተሳሳተም እያለችው ነበረ። እና እንግዲህ ይቅርታ ያደርግለታል ሞገስ ብለን እንግዲህ ተስፋ እናደርጋለን ማለት ነው። ቅድስትም እንግዲህ ደስታዋ የሌለ ነው። እቤት ውስጥ እንግዲህ ከፈታ እያለች እየተጫወተች ነው የምትገኘው፣ እንግዲህ ከምሳሌ ጋር ማለት ነው። ምሳሌ እንግዲህ በፊት በበሽታዋ ምክንያት በህመሟ ምክንያት በደንብ ስለማትጫወት አሁን ተጫውታ እራሱ እየጠገበች አይደለችም ማለት ነው። እና ደስ ይላል። ትጫወታለች፣ ትዘላለች፣ እንደ ልጆች እየቦረቀች ነው የምትገኘው አሁን ማለት ነው። ነገር ግን አንድ ጥያቄ እንግዲህ ለጋሽ ታቀርብለታለች ማለት ነው። ቅድስት እሱ እንግዲህ እድሜ እየሄደ ነው፣ አንተም የራስህን ህይወት መቀጠል አለብህ። እኔም ዘሬ መተካት አለብኝ እያለች እንግዲህ በጣም እየፈራሽ ነው። እንግዲህ ቅዱስ ከቤቷ ላይ እንደሚታየው እወድሃለሁ፣ አንተ ማግባት ፈልጋለሁ ማለት ብቻ የቀራት ነው የሚመስለውና እንግዲህ እሱም አልተረዳትም ብለን ነው የምናስበው። ብቻ ካነጋገሯ በጣም ፊቷ ልውጥ ውጥ ብሎ ፍራቻ ፊቷ ላይ ይታያል እንግዲህ ማለት ነው። እሱ ግን ምንድን ነው ንገሪኝ ነው ያላት ማለት ነው። እሷም እንድታከብረኝ እፈልጋለሁ ነው ያለችው ማለት ነው። እንግዲህ ሌላ ማለት ሲያቅታት እንድታከብረኝ እፈልጋለሁ ነው ያለችው እና እሱ እንግዲህ ምን ነው ከዚህ በፊት አላከበርኩ ሽሞ ነበር ያላት እና አይ ማለት ታከብረ ታከብረኛለ ግን በቃ ዝም ብዬ ነው እንድታከብረኝ ነው ያለችው ማለት ነው። እና በጣም ፍራት ይታይባታል አልገንስ አንጥፈሽልኛል ስላት ሲላትም እንግዲህ አዎ አንጥፍ ያለው ደግሜ ላንጥፈው እንዴ ብላት፣ ቶሎ ብላ ነው ተነስታ አጠገቡ የሄደችው ማለት ነው። እንግዲህ ሌላ ጥያቄ እየፈጠረ ያለው ደግሞ የዳጣ ቤተሰቦች ማንነት ጥያቄ ነበረ። እንግዲህ ዳጣ የማንነት ጥያቄ ያለበት እና ቤተሰቦቿም እንግዲህ በፊት የእነሱ የሚያውቁት ጥቆማ እየደረሳት እቤቱን ሸጠው ወደ ባህር ዳር እንደሄዱ እንደዚሁም ደግሞ ለሞገስ ደውለውለት ተመልሰዋል ወደ ቦታው ብለው እንግዲህ ቦታውን እንደጠቆማቸው ቤቱንም ምን አይነት እንደሆነ አቅጣጫውን ሁሉ ጠቁሟቸዋል ማለት ነው። እሷ በጣም ደስ ብሏታል ማለት ነው። እንግዲህ አዲስ ስልክ ተደውሎ ሰውየው መጥቷል ብለው ነግረውኛል ሲሏት እንግዲህ እሷ ደስታውን መቆጣጠር አልቻለችም። እንግዲህ እየሮጠች ሄዳ ቀጥታ ቤተሰቦቿ ጋር መሄድ እንዳለባት ነው ለሞገስ የነገረችውና ከሞገስ ጋር እንግዲህ አድርሰው አካባቢው ደርሰዋል ማለት ነው የጥቆማ የደረሳቸውና ይሄ ነው አይሆን ሌላ ያ ነው እያሉ እንግዲህ በመጨረሻ በሩን የሚያገኙት ይመስላሉ። እና እንግዲህ አንኳኳ። እኔ ያለ አንኳኳም ይህ ቤትማ የአፍታም ቤት ነው። አውጥቶ የታለኝማ አፍታም መሆን አለበት። ስለዚህማ አለቃቸው ይኖሩ ይሆን ሞተው ይሆን ይህ አባት የሚባለው ቢሆን የሚወጣብኝ ወደ ውጭ ወጥቶ የሚቀበለኝ እያለች እንግዲህ በጣም ውስጡ አፈራቸው ይታያል ማለት ነው። ሞገስም እንግዲህ ተረጋጊ ሊሆኑ ይችላሉ ላይሆኑ ይችላሉ መረጋጋት አለብሽ እያለት ይገኛል እንግዲህ በስተመጨረሻ የ እንደ አጣ ቤተሰቦች ሊገኙ ይመስላልና እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እንደ አጣ ቤተሰቦች ይገኛሉ አይገኙም የሚለውን ይዤላችሁ መጣሁ። ሆነ እስከዛው ደስ ጀርሰንብቱልኝ ባይ ባይ